ኢየሱስ ጌታ ነው። እንደምን ዋላችሁ ወንድሞች፣ እህቶች፣ አባቶች። ኢየሱስ ክርስቶስ ያድናል። ኢየሱስ ጌታ ነው። የእግዚአብሔርን ቃል አነብላችኋለሁ። ኢየሱስ ጌታ ነው። የወንጌል ለመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር።

ስለ ብርሃን ሊመሰክር መጣ እንጂ እንጂ እርሱ ብርሃን አልነበረ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። አሜን አሜን።